እጅግ በጣም ያሳዝናል። እንግዲህ ሁል ጊዜ የምንሰማው አጣን ያልናቸው ይመስል በጣም ከልክ ያለፉ ዘግናኝ ነገሮችንና አሳዘኝ ነገሮችን ከጊዜ ወደ ጊዜ ከቀን ቀን እየሰማን እንገናኛለን ማለት ነው። እጅጉን በጣም ነው የሚያሳዝነው። አንድ እህታችን እንግዲህ በዱባይ በስራ ቦታዋ ህይወቷ ማለፉ ተሰምቷል ማለት ነው። እጅግ እጅግ እጅግ ልብ ይሰብራል። ውድ ቤተሰቦች አሰላሙ አሊኩም ወራህመቱላይ ወበረካቱ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የእኔ ቤተሰቦች እንደምን አላችሁ? በያላችሁበት የአላ ሰላምታና ዝነት አይላችሁ። ውድ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። ለዚህ እንግዲህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ የቻናል ቤተሰብ ተሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ቪዲዮን ላይክ፣ ሼር አድርጉት ማለት ነው። እጅግ የሚያሳዝን ነገር ነው ማለት ነው። ዛሬ እየሰማሁት እንግዲህ በእርግጥ አሁን አሁን እኔ እንጃ። ልምድም ማደረግ ነው መሰለኝ። ለመድ ነው መሰለ። አሁን ጆሯችንም ለመደው፣ አይናችንም ለመደው። በቃ መጥፎ ነገር ማየት አይናችንም ለመደው፣ አዳፍት አደረገው። መጥፎ ነገር መስማት ጆሯችን ለመደው መሰለኝ። አሁን እና ነገሮች ተቀንቀን እየተባባሱ አሳዛኝ ነገሮች በቃ እየበዙ በቃ ምን ልበላችሁ ከቀን ቀን የከፋ ነገር እየሰማን እያየን እንገኛለን ማለት ነው ምን ነው ይህን ያክል እንዴ እኛ የምንሰማው አጣናልናችሁ እንዴ ሁል ጊዜ አሳዛኝ ዜና እያመጣችሁ እዚህ በቃ ይህ ምንድን ነው በቃ ለሰው ልጅ ክብር ማጣትና ለሰው ልጅ ክብር ያለመኖራቸው ስንት አንዳንድ አራዊቶች እንግዲህ የሰው ነፍስ እያጠፉ በሀገራችን ነበር ይህ ነገር። አሁን ደግሞ በየ አለንበት በስደት ሀገር ሁነን ባለንበት እንግዲህ የኢትዮጵያውያን ነፍስ አሁንም የጭጫን ነፍስ እየሆነ ይገኛል ማለት ነው። በሀገራችን እንግዲህ የኛ ለእኛ ነፍስ ያልታደገ መንግስት፣ በእርግጥ በሰው ሀገር ላይ ይታደግልናል ማለት አይቻልም። እንግዲህ አንዲት እህታችን የአዲስ አበባ ተወላጅ ናት። እድሜዋ በሀያዎቹ ውስጥ ያለች ናት ማለት ነው። እናቷ የምትሳሳላት አይታ የማጠግባት አውርታ የማጠግባት እንግዲህ እናቷ ሀዘን ላይ ነች። ፍትህ ለሷ እያልን እንገኛለን። ይቺ እህታችን ሕይወቷ ያለፈው በስራ ቦታ ሁና ነው ማለት ነው። ጠዋት ላይ እናቷን አውርታ ከሰዓት እንግዲህ ሕይወቷ ማለፉ ተሰምቶ ለእናቷ ደርሷል ማለት ነው። እጅግ ያሳዝናል። ይቺ እህታችን ህይወቷ እንደጠፋ እንግዲህ በአሰሪዋ ነው የሚባል ነገር አለ። አሰሪዋ እንግዲህ አሰሪዋ ቢ ከሆነች ነፍሷን ማን ሌላ ማን ያጠፋል? እንግዲህ አሰሪዋ ልትሆን ትችላለች ማለት ነው። እንግዲህ ይቺ እህታችን ስብሓናላ በአሰሪዋ እጅ እንደጠፋች ነው እየተነገረ ያለው እና የሚወጡ መረጃዎች የሚያመላክቱት እና ስለዚህ ዛሬ ነው የሞተችው። በጣም እጅግ ያሳዝናል። እናትየዋ ኢንተርቪው ሲደረግላቸው ልጄ በራሷ ራሷን ራሷን በራሷ አታጠፋም፣ ታንቃ አይደለም የሞተችው፣ አሰሪዎቿ ናቸው እየገደሏት እያለች ነው። ምክንያቱም እኔ እናቷን ሀዘን ላይ አትጥልም፣ ነፍሷን በራሷ አጥፍታ ወይም ታንቃ ሙታ፣ ነፍሷን በራሷ አጥፍታ እኔን እናቷን ለሀዘን አትዳረገኝም፣ እንዳዝን አታደርገኝም ልጄ። ስለዚህ የእኔ ልጄ ራሷን በራሷ የራሷ ነፍስ አላጠፋችም፣ አሰሪዎቿ ናቸው የገደሏት ስትል እናቷ እንግዲህ ኢንተርቪ ተደርጋለች ማለት ነው። እጅግ በጣም ያሳዝናል። የኢትዮጵያ ኤምባሲ ራሱ ሊረዳቸው ሊተባበራቸው አልቻለም ማለት ነው። ኤምባሲዎች ውጭ የተቀመጡት ለምን እንደሆነ እኛ ለራሱ እያወቅን አይደለም። ኧረ ተው ተው። ምንም እንደው ከሆዳችሁ የወጣን ልጆቻችሁ ባንሆንም፣ ተው ያው ልጆቻችሁ ማለት ነን። እኛ በስደት ላይ ያለን ልጆች ለእኛ ልትታደጉ ይገባል ከችግር ልትታደጉን ይገባል ማለት ነው። እንግዲ መንግስት ያስቀመጣችሁ ለዛ ለዛ ነገር መሰለኝ እኮ እንጂ አገር ተፈረጁ ብሎ አይደለም። አል መንግስት ያስቀመጣችሁ መቼም ስራችሁን ታውቁታላችሁ። ለዚህ ለዚህ ያልደረሰ ኤምባሲ፣ እውነቴን ነው፣ እጅግ በጣም ያሳዝናል። ኤምባሲው ራሶ አይቶ ተመልክቶ ምንም ሊረዳን አልቻለም። የዱባይ ኢምባሲ እያለች ነው እናቷ መልእክት እያስተላለፈች ያለችው። ኢንተርቪ ሲደረግላት ማለት ነው አሁን ያለችው። ነገሩን እየተከታተለ ያለው የኮይት ኢምባሲ ነው ማለት ነው። የዱባይ ኢምባሲ ቁጭ ብሎ፣ የኮይት ኢምባሲ ነገሩን እየተከታተለ ይገኛል ማለት ነው እና እጅግ በጣም ያሳዝናሉ ውድ ቤተሰቦች ወይ እኛ ኢትዮጵያኖች በስንቱ ነው ስቃያችን በስንቱ በስንቱ እና ይቺ እህታችን እንግዲህ አላህ እንግዲህ ይረሃማት ነው የሚባለው። እንግዲህ ክርስቲያንም ከሆነች ነፍስ ሲማር ነው የምንለው። ለቤተሰቦቿ ለወዳጅ ዘመዶቿ መጽናናትን ተመኝተናል ማለት ነው። እጅግ በጣም ከባድ ነው እና የዝች እህታችን እንግዲህ አይስክሬኗን እናትየዋ አይስክሬኗን ባካችሁ፣ ሌ ልጄን አይስክሬን አገር አስገቡልኝ ጅናዛዋን እንኳን አይቼ አጥቤ ልቅበርና ልቁረጥ ኦኡ እያሉ እናቷ ይገኛሉ ማለት ነው። እንግዲህ አላህ ይርዳቸው። ውድ ቤተሰቦች እንግዲህ በየመዳም ቤት የምትሰሩ ልጆች ባካችሁ ጥንቃቄ አድርጉ። ራሳችሁንም ለማጥፋት የምትሞክሩ ልጆች ባካቸው እስትክፋር አብዙ። ራሳችሁን ለማጥፋት እንደው ሸይጣን እንትን አትበሉ። ሸይጣን እንዳይፈታተናችሁ ቁርአን ቅሩ። ሸይጣን ታጠገባችሁ እንደሄድ እና ውድ በተሰዎቼ እህት ወንድሞቼ በተለይ በስደት ሀገር ያላችሁ ሙ በስደት ብቻ በየትም በሀገርም ላይ ሆናችሁ ሸይጣን እንዳይፈታተናችሁ ቁርአን ቅሩ ራሳችሁን በራሳችሁ አታጥፉ በእርግጥ እህታችን ራሷን በራሷ እንደማታጠፋ እንደማታደርገው እናቷ እየተናገረች ትገኛለች የዚህ አይነት ልጅ አይደለችም ልጄ በልጄ መቶ ነኝ እያለች ነው እና የገደሏት አሰሪዎቿ ናቸው ብላለች። እንግዲህ እውነታው ደግሞ እያደር ይወጣል ማለት ነው። ውድ ቤተሰቦች መፍሩድ አረብ ቤት አሰሪዎቿ ቤት ከሞተች ያው በአሰሪዎቿ እጅ እንደጠፋች ነው። ይህንን ደግሞ የኩዌት ኤምባሲ እየተከታተለው ነው። እንዲሁም የዱባይ ኤምባሲ ዝምታውን መርጧል። የዱባይ ኤምባሲም ደግሞ ይህንን ነገር በቃ እንደገና አንድ አዲስ አጢ ነው። ይህንን የዝችን የልጅ አማሟት ከኩዌት ኤምባሲ ጋር አንድ ላይ ሆነው የልጅቷ የሞተችበትን ምክንያት አውቀው እና እንደገና ደግሞ ጂናዛዋ ለእናቷ እንዲገባ ሀገር እንደሚሰሩ አንጠራጠርም። እንግዲህ እንሻላ ብኢዝኒላ እህታችን በስደት ተንከራታ መቅረቷ እጅግ ያሳዝናል። ከዚህ ሁሉ ፈተና አላሁ ተዓላ ይጠብቃችሁ፣ ይጠብቀን። ውድ ቤተሰቦች እጅጉን በጣም እያሳዝናል ወጥቶ ከመቅረት። አላሁ ተዓላ ይጠብቃችሁ፣ ይጠብቀን እና ምን እንጃ ምንም ለማለት ውስጣችሁ ይሰበራል ማለት ነው። በቃ ውስጣችሁ ደስ አይለውም። እጅግ ነው በጣም የሚያሳዝነው ውድ ቤተሰቦቼ። እኔ እንጃ ምን ማለትም እንዳለብን ያለውን ነገር ደግሞ ወደፊት ደግሞ ተከታትለን የምናቀርብላችሁ ይሆናል። ምክንያቱም ዛሬ ገና ነው የሞተችው። ጅናዛዋም እንዳለ ነው፣ ወደ ሀገርም አልተሳፈረም። ኤምባሲዎችም ገና በክትትል ላይ ናቸው፣ በምን አይነት መንገድ ህይወቷን እንዳጠፋች። ስለዚህ ልጅቷን እንዳላጠፋች ነው አሰሪዎቿ ናቸው እንግዲህ እንደዚህ ያደረጓት። ይህንን ደግሞ ወደፊት ተከታታይ የምናቀርብላችሁ ይሆናል። አንዳንድ መጥፎ መዳሞች አሉ፣ አያደርጉም አይባልም ያደርጋሉ። ስለዚህ በአረቤት ቤት የምሰሩት ወንድሞቼ ጥንቃቄ አድርጉ ማለት ነው። ስራው ካልሆንላችሁ ውጡ፣ በቃ ኩንትራትም ከሆናቸው አሳፍሩኝ በሉ፣ ወይም መክተቡ ሰዱ በሉ። አንዳንድ እህቶች መክተብም ደውለን አናቅም ስልክ አያነሱልንም እያሉ ነው። ባካችሁ በቃ ኢምባሲዎች ኤጀንሲዎች በቃ ሲደወልላችሁ ለዜጋችሁ ታደጉ፣ ስልክ አንሱላቸው። ስልክ አንስታችሁ ችግራቸውን ምንድን ነው በሉ። በቃ ምንድን ነው በሉ። ስልክ ባለማንሳታችሁ ነው። አረቦቹ በቃ ብዙውን ጊዜ የእናንተን ድክመት እያዩ ነው በሰራተኛ ላይ ግፍ የሚሰሩት ማለት ነው። የእናንተን ድክመት እያዩ ነው። ስለዚህ እናንተ ባስ የምትሰሩ ሰዎችም እንደዚህ ለዜጋችሁ ተኮር ብታደርጉ፣ እንደገና ኤጀንሲዎችን በቃ እንደዚህ መክተብ የምትሰሩ ስልክ በዜጎች ተሰቃይተው ስልክ ሲደወል ብታነሱ አረቦቹ ለራሱ በኛ ላይ እንደዚህ አይዘሉም ነበረ። በቃ ክብራችን ይጠበቃል። ስልክ አንስታችሁ ችግራቸውን ተካፈሏቸው። ታው ነገ የእናንተም ልጆች የሚወድቁበትን አታውቁምና ስለዚህ ሰው ሰው ነው፣ አትለዩ። አላህን ፍሩ። ለአላህ ብላችሁ ስሩ፣ ለሰው አይደለም እና ውድ ቤተሰቦች አንዳንዴ ስሜታዊ ሆንኩባችሁ መሰለኝ። እንግዲህ ደግሞ ያለው ነገር ወደፊት የምናቀና የምናቀርብላችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።